ሰላም ሰላም ውድ ተማሪዎች እንደምን ቆያችሁ? እንኳን ወደ ተማሪ ቤት ቻናላችን በሰላም መጣችሁ። ለዛሬም አጠር ያለች ቪዲዮ ይዤላችሁ ቅርብ ያለው የስድስተኛ ክፍል ሂሳብ ክፍል 3 ን እናያለን ምዕራፍ 1 በአንድ ሀሳብ ላይ እናተኩራለን። አጠር ያለች ቪዲዮ ናት፣ እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛለሁ። መልካም ቆይታ። እንግዲህ ብቸኛና ተተንታኝ ቁጥሮች የሚሉትን ሁለት ሀሳቦች ላይ ነው ዛሬም እናተኩረው። እያንዳንዱን ነገር በጥሞና ለመከታተል ሞክሩ። ኦኬ፣ ብቸኛና ተተንታኝ ቁጥሮች እንግዲህ በቁጥሮችን የቁጥሮች ምደባ ነው። እዚህ ጋር የምናየው የቁጥሮች ምደባ ሚለን ምኑን ነው? ቁጥሮችን በምናቸው ላይ ተመርኩዘን ነው የምንመድበው። በዚህ ሁኔታ ሁሉንም ሙሉ ቁጥሮች ያ ማለት ከአንድ ጀምሮ ያሉትን በአካፋዮች ብዛት መሰረት በሁለት ዋና ዋና ቤተሰቦች እንከፍላቸዋለን ያለ በሁለት ዋና ዋና ቤተሰቦች እንከፍላቸዋለን። እንግዲህ ሙሉንም ቁጥሮች አይደለም ሁሉንም ቁጥሮች በዚህ ውስጥ ይመደባሉ ማለታችን ሳይሆን በአካፋዮቻቸው ብዛት መሰረት ቁጥሮችን በሁለት እንከፍላለን ማለት ነው። ምን ያህል አካፋ ያላቸው የሚለውን እናያለን። አካፋዮቻቸው ብዛት ላይ ተመስርተን ቁጥሮችን በሁለት እንከፍላለን ማለት ነው። የመጀመሪያው ብቸኛ ቁጥር ሲባል፣ ሁለተኛው ደግሞ ተተንታኝ ቁጥር ይባላል ማለት ነው። ፕራይም ነምበርስ ኤንድ ኮምፖዚት ነምበርስ በእንግሊዘኛው ፕራይም ኤንድ ኮምፖዚት፣ ፕራይም ነምበርስ የምንላቸው ብቸኛ ቁጥሮችን ነው። ስለዚህ ምን ማለት ነው? ብቸኛ ቁጥር የሚለውን እኔ ብቸኛ ቁጥር ስንል እንግዲህ ከአንድ እና ከራሱ ውጪ ሌላ ምንም አካፋይ ወይም ፋክተር የሌለው ከአንድ በላይ የሆነ ሙሉ ቁጥር ምን ይባላል? ብቸኛ ቁጥር ይባላል ማለት ነው። በደንብ አስተውሉ። እነዚህ አይነት ጥያቄዎች ሚኒስትሪ ላይ ሁሌም ማይቀሩ ስለሆኑ ነው። ስለዚህ ከአንድና ከራሱ ውጪ ሌላ ምንም አካፋይ የሌለው ያ ማለት ለአንድ እና ለራሱ ብቻ ነው የሚካፈለው፣ ማለት ነው። ስለዚህ ከዛ ውጭ ሌላ ምንም አይነት አካፋይ ከሌለው ያ ቁጥር ምን ይባላል? ብቸኛ ቁጥር ይባላል ማለት ነው። ስለዚህ ምን ያህል ብቸኛ ቁጥሮች ምን ያህል አካፋዮች ናቸው ያሉ ያላቸው የሚለውን ስናይ የአካፋዮቻቸውን ብዛት ስናይ ደግሞ ምን ብቸኛ ቁጥር ሁለት አካፋዮች ብቻ ነው ያሉት ማለት ነው። ሁለት አካፋዮች ብቻ ነው ያሉት፣ እነሱም አንድ እና ራሱ ቁጥሩ ማለት ነው። እዚህ እነዚህ ቁጥሮች እንደ ምሳሌ እንመልከት ምሳሌዎች አሁን እዚህ ጋር ምን ብሎናል ከ2 ጀምረ 3 5 7 11 13 17 19 21 23 እያለ ኖ 21 አይደለም 23 እያለ ይሄዳል ማለት ነው 21 ብቸኛ ቁጥር አይደለም እዚህ አሁን እዚህ ጋር እነዚህን ቁጥሮች በምንመለከትበት ሰዓት ላይ እነዚህ ቁጥሮች ምንድን ናቸው ብቸኛ ቁጥሮች ናቸው ብቸኛ ቁጥሮች ናቸው ለምንድን ነው ብቸኛ ቁጥሮች የሆኑት ብለን ስንል እዚህ ጋር የተዘረዘሩት ቁጥሮች ሁሉም ሊካፈሉ የሚችሉት ለአንድ ወይም ለራሳቸው ብቻ ነው ማለት ነው። ለምሳሌ እዚህ ጋ ሶስትን እንደ ምሳሌ እናንሳ። ሶስት ዩ ሶስት ሊሰጠኝ የሚችል ሶስት ሊሰጠኝ የሚችል ማናማ ተባዝቶ ነው ሶስት ሊሰጠኝ የሚችል አንድ ሶስት ከራሱ ከአንድ ጋር ሶስት ሲባዛ አንድ ሶስት ነው አይደለ ወይም ሶስት ሊሰጠኝ የሚችል አንድ ሲባዛ ሶስት ማለት ነው። ከእነዚህ ቁጥሮች ውጪ ሶስትን ሊሰጠኝ የሚችል ምንም ቁጥር የለም። ስለዚህ የሶስት አካፋዮች ማን ናቸው ስንል እዚህ ጋር የተዘረዘሩት የሶስት አካፋዮች ናቸው ማለት ነው። ስለዚህ አንድና ሶስት የሶስት አካፋዮች ይባላሉ ማለት ነው። ሌሎቹንም ልክ በዚህ መሰረት አምስትንም ብንወስድ ሰባትንም ብንወስድ አስራ አንድንም ብንወስድ አሁን አስራ አንድ ለአንድና ለአስራ አንድ ብቻ ነው ሊካፈል የሚችለው። ስለዚህ ሁለት አካፋይ ብቻ ነው ያለው ማለት ነው። ግን አንዳንድ ተማሪዎች እንዴት አድርገው ይረዳሉ፣ ብቸኛ ቁጥር በምንልበት ሰዓት ላይ ለሁለት እኩል ቦታ የማይካፈሉ ቁጥሮች ሁሉ ብቸኛ ቁጥሮች ናቸው ብሎም ያስባሉ። እንደዛ ማለት አይደለም ትርጉሙ። ስለዚህ ብቸኛ ቁጥር ስንል ለሁለት እኩል ቦታ የማይካፈሉ ናቸው ግን ለሁለት እኩል ቦታ የማይካፈሉ ቁጥሮች ሁሉ ደግሞ ብቸኛ ቁጥሮች ናቸው ማለት አይደለም። ለምሳሌ ለሁለት እኩል ቦታ የማይካፈሉ ቁጥሮችን እንደ ምሳሌ ማንን እንውሰድ? ዘጠኝን እንውሰድ። ዘጠኝ አሁን ዘጠኝ ለሁለት እኩል ቦታ አይካፈልም፣ አደለ? ስለዚህ አሁን ዘጠኝ ግን ብቸኛ ቁጥር አይደለም። ለምን ስንል ዘጠኝ ሊሰጡኝ የሚችሉት እነማን ናቸው? ዘጠኝ ማለት አንድ ሲባዛ ዘጠኝ ማለት ነው። እንዲሁም ዘጠኝ ማለት ምን ሊሆን ይችላል? ሶስት ሲባዛ ሶስት ሊሆን ይችላል፣ አረል ድጋሚ ዘጠኝ ማለት ምንድን ነው? ዘጠኝ ሲባዛ አንድ ማለት ነው። አያችሁ። ስለዚህ ዘጠኝ ሊሰጡኝ የሚችሉ እነዚህ ናቸው ማለት ስለዚህ፣ ወይም በሌላ አባባል ዘጠኝ ለስንት ለስንት ይካፈላል? ዘጠኝ ለአንድ ይካፈላል አይደል? ዘጠኝ ለአንድ ሲካፈል ዘጠኝ ጊዜ ይደርሳል። እንዲሁም ዘጠኝ ለሶስት ይካፈላል። ዘጠኝ ሲካፈል ለሶስት ስንት ጊዜ ይደርሳል? ሶስት ጊዜ ይደርሳል። እዚህ ዘጠኝ ሲካፈል ለአንድ ስንት ጊዜ? ዘጠኝ ጊዜ። ዘጠኝ ሲካፈል ለሶስት ስንት ጊዜ ይደርሳል ሶስት ጊዜ። ዘጠኝ ሲካፈል ለዘጠኝ ስንጊዜ ይደርሳል? አንድ ጊዜ። ስለዚህ አካፋዮቻቸው ነው እዚህ ጋር አንድ ሶስት ዘጠኝ አይደል? ወይም ዘጠኝ ሶስት አንድ። ስለዚህ የዘጠኝ አካፋዮች ምን ያህል ናቸው? አንድ ሁለት ሶስት። ማንኛውም ከሁለት በላይ አካፋይ ያለው ቁጥር ሁሉ ብቸኛ አካፋይ አይባልም፣ ብቸኛ ቁጥር አይባልም ማለት ነው። ስለዚህ እንደነዚህ አይነት ቁጥሮች ተተንታኝ ቁጥሮች ይባላሉ። ከሁለት በላይ አካፋይ ካላቸው ከሁለት በታችም ከሆነ የስ ከሁለት በላይም ከሆነ ብቸኛ ቁጥር አይደለም። ብቸኛ ቁጥር ለማለት ከአንድና ማነው? ለአንድና ለራሱ ብቻ ነው መከፈል የሚችለው ማለት ነው፣ መከፈል የሚችለው ኦኬ። ስለዚህ ከተዘረዘሩት ብቸኛ ቁጥሮች ውስጥ ሁለት ትንሹ ብቸኛ ቁጥር ነው። ስለዚህ ትንሹ ብቸኛ ቁጥር ማነው? ሊላችሁ ይችላል ሚኒስትሪ ጥያቄ ላይ። ስለዚህ ትንሹ ብቸኛ ቁጥር ብቸኛ ቁጥር የሚጀምረው ከስንት ነው? ከሁለት ነው ማለት ነው። ሁለት ትንሹ ብቸኛ ቁጥር ነው። ሁለት ሶስት አምስት ሰባት እያለ ሄዳል ማለት ነው። እዚህ እዚህ ውስጥ ለምሳሌ አስራ አምስት የለም። አስራ አምስት ለምንድን ነው ለሁለት የሚካፈል ቁጥር አይደለም። ነገር ግን አስራ አምስት ምንድን ነው ምንድን ነው? ብቸኛ ቁጥር አይደለም። ኮምፖዚት፣ ማን ነው? ተተንታኝ ቁጥር ለምን? አስራ አምስት ለሶስት ይካፈላል፣ ለአምስት ይካፈላል፣ ለአንድ ይካፈላል፣ ለአስራ አምስት ይካፈላል። ስለዚህ አራት አካፋ ያለው እንደነዚህ አይነት ቁጥሮች ብቸኛ ቁጥር አይባሉም ማለት ነው። ሁለተኛው የቁጥር ምደባ ምንድን ነው? ተተንታኝ ቁጥር የምንለው ነው የመጀመሪያው ብቸኛውን አየን። ስለዚህ ተተንታኝ ቁጥር እንግዲህ ተተንታኝ ቁጥር ደግሞ ስንል ምን ማለት ነው? ከአንድና ከራሱ ውጪ ሌሎች አካፋዮች ያሉት የስ፣ ከአንድና ከራሱ ውጪ ለሌሎች ቁጥሮች መከፈል የሚችል ያ ማለት ከአንድ በላይ የሆነ ሙሉ ቁጥር ማለት ነው። ልብ አድርጉ እዚህ ጋር ከአንድና ከራሱ ውጪ ሌሎች አካፋዮች ያሉት፣ ከአንድ በላይ የሆነ ሙሉ ቁጥር ሁሉ ምን ይባላል? ተተንታኝ ቁጥር ይባላል ማለት ነው። ተተንታኝ ቁጥር ይባላል። እሺ የተተንታኝ ቁጥሮች የአካፋይ ብዛት ምን ያህል ነው ስንል የተተንታኝ ቁጥሮች የአካፋይ ብዛት ከሁለት በላይ ነው። የስ ወሰን የለውም፣ ይሄ ነው ተብሎ የሚወሰን ነገር የለውም። ነገር ግን ከሁለት በላይ መሆን አለበት ማለት ነው። ስለዚህ የአካፋዮቻቸውን ብዛት ስናይ ተተንታኝ ቁጥሮች ወይም ተተንታኝ ቁጥር ከሁለት በላይ አካፋዮች አሉት ማለት ነው። ለምሳሌ እዚህ ጋር ስንመለከት ዜሮ አለች 4 6 8 9 10 11 14 ምናምን እያለ ሄዳል እነዚህ አሁን ምንድናቸው ተተንታኝ ቁጥሮች ናቸው አደለ ዜሮ እዚህ ጋር ምንድናት ዜሮ የትየለሌ የሆነ አካፋይ ነው ያለው አይደል ለሁሉም ቁጥሮች መካፈል ስለሚችል ነው ነገር ግን የ ለምሳሌ እንደ ምሳሌ እዚህ ጋር አስርን አራትን ብንወስድም ስድስትን ማንኛውም ቁጥር እዚህ ጋር አንዱን ብንወስድ የአካፋዮቻቸውን ብዛት ለማወቅ ልክ እንደዚህ አድርገ መስራት እንችላለን አንደኛ ያንን ቁጥር እዚህ ጋር የተጻፈልንን ቁጥር ሊሰጠኝ የሚችል እነማ ተባዝተው ነው የሚለውን በማየት ካልሆነም ማካፈል እንችላለን ማለት ነው። ለምሳሌ እዚህ ጋር አስር ማለት ማለት ነው፣ አንድ ሲባዛ አስር ነው። አስር ማለት ድጋሚ አስር ማለት ሁለት ሲባዛ አምስት ማለት ነው። አለ አስር የሚሰጠኝ ሶስተኛው አስር ማለት አምስት ሲባዛ ሁለት ማለት ነው። እንዲሁም አስር ማለት አስር ሲባዛ አንድ። አሁን የአስር አካፋዊ ስንባል እዚህ ጋር የዘረዘሩት ናቸው። ያ ማለት ለምሳሌ ሶሪ ዘጠኝ ያደረግኳት። ስለዚህ አስር ብናረግ የስ አስር ብናደረግ አስርን እያካፈልን ብንሄድ ማለት ያ ማለት አስር ሲካፈል ለአንድ አስር ጊዜ፣ እንዲሁም አስር ሲካፈል ለሁለት አምስት ጊዜ አይደል? አስር ሲካፈል ለአምስት ሁለት ጊዜ፣ አስር ሲካፈል ለአስር አንድ ጊዜ። አሁን የአስር አካፋዮች ስንባል እዚህ ጋር የዘረዘሩት የአስር አካፋዮች ናቸው ማለት ነው። ስለዚህ አስር ስንት አካፋ ያለው አራት አካፋ ያለው፣ አንድ ሁለት ሶስት አራት፣ እዚህ አንድ ሁለት አምስት አስር እነዚህ ሁሉ ምንድን ናቸው? የአስር አካፋዮች ናቸው ማለት ነው። ስለዚህ እነዚህ የአስር አካፋዮች ወይም አስር ሊሰጡኝ የሚችሉት እነማ ተባሰተው ነው ስለ የአስር አብዦች አንድ ሁለት አምስትና አስር ናቸው ይለናል። ስለዚህ እነዚህ ሁሉ የከሁለት በላይ አካፋዮች ስላሉት አስር ምን እንለዋለን? ምን እንለዋለን? ተተንታኝ ቁጥር እንለዋለን ማለት ነው። ኮምፖዚት ነበር እሺ አራት ትንሹ ተተንታኝ ቁጥር ነው አለ። አሁን አራት ትንሽ፣ ቅድም ትንሹ ብቸኛ ቁጥር ማን ነው? ሁለት ብለናል። በዚህ በተተንታኝ ቁጥር ላይ ስንመጣ ደግሞ አራትና ትንሿ ተተንታኝ ቁጥር። እዚህ ጋር ዜሮ ለምንድን ያልወሰድ ነው ስንል አንደኛ በትርጉማችን ላይ ያስቀመጥነው ነው ምንድን ነው ተተንታኝ ቁጥር የሚባለው ከአንድ በላይ የሆነ ሙሉ ቁጥር ነው። ከአንድ በላይ ስለዚህ ዜሮ ደግሞ ከአንድ በታችና ስለዚህ በዚህ መስፈርት መሰረት ዜሮን አንወስዳትም ማለት ነው። ኦኬ ስለዚህ እንዳትረሱ ይሄንን ይጠይቋቸዋል እዚህ አራት ናት ትንሿ ተተንታኝ ሙሉ ቁጥር አራት ናት ከአራት ነው የምትጀምረው ማለት ነው ኦኬ አስታውሱ ቁጥር አንድ ብቸኛም ሆነ ተተንታኝ ቁጥር አይደለም ይላል አንድ አሁን ከሚከተሉት ብቸኛዋ ብቸኛም ያልሆነ ተተንታኝም ያልሆነች ቁጥር ማን ናት ብትባሉ አንድ ናት ማለት ነው ምክንያቱም የተተንታኝንም የብቸኛ ቁጥርንም መስፈርት አታሟላ ማለት ነው ለምን ስንል አሁን የብቸኛ ቁጥር መስፈርት ምንድነው ብቸኛ ቁጥር ግዴታ ሁለት አካፋይ ሊኖሩት ይገባል ማለት ነው አንድ ሊካፈል የሚችል ለማን ነው ለአንድ ነው አደለ አንድ ይሆናል ወይም አንድ ሲባዛ አንድ ነው አንድ ሊሰጠ የሚችል ስለዚህ አንድ አካፋይ ብቻ ነው ያለው ማለት ነው ይሄ የተለያየ ሁለት ቁጥር አድርገን አንወስደውም ስለዚህ አንድ አካፋይ ብቻ ነው ያለው ስለዚህ አንድ አካፋይ ያለው ብቸኛም አይባልም አንድ አካፋይ ያለው ተተንታኝም አይባልም በዚህ መሰረት አንድ ቁጥር አንድ ብቸኛም ወይም ተተንታኝም ቁጥር አይደለችም ማለት ነው ስለዚህ ብቸኛዋ አንድ ከሁለቱም ያሉ ነች ናት። እችን ያዙ እንዳትረሱ። ትንሿ ብቸኛ ሁለት፣ ትንሿ ተተንታኝ አራት። ከሁለቱም ያሉ ነች አንድ። እነዚህን አይነት ጥያቄዎች ይጠይቋቸዋል ማለት ነው። መሰረታዊ ሐሳቦቹ እነዚህ ናቸው። እሺ ሌላው የምናየው የብቸኛ አብዢዎች ትንትን፣ እንግዲህ ቁጥሮችን ወይም ተተንታኝ ቁጥሮችን በብቸኛ አብዢ ትንትን ማስቀመጥ እንችላለን። ምን ማለት ነው? የብቸኛ አብዥ ትንትን ወይም ፕራይም ፋክቶራይዜሽን የምንለው ማለት ነው፣ እንግሊዘኛው ሶ፣ የብቸኛ አብዥዎች ትንትን ማለት ብቸኛ፣ እዚህ ጋር አስተውሉ፣ ብቸኛ አብዥዎች አላረን ብቸኛ ቁጥሮችን ብቻ ነው እዚህ ጋር የሚመለከተው ማለት ነው። ብቸኛ ቁጥሮችን እንደሚመለከት ልብ በሉ። ስለዚህ ሁለት ሦስት አምስት ሰባት እያለ ሄዳል። ሶ የብቸኛ አብዥዎች ትንትን ማለት አንድን ትልቅ ተተንታኝ ቁጥር ማንን፣ አንድን ትልቅ ተተንታኝ ቁጥር ትንንሾቹ ብቸኛ ቁጥሮች ተባዝተው ያንን ትልቅ ቁጥር እንዲሰጡ አድርጎ መጻፍ ማለት ነው ይለናል። ያ ማለት እዚጋ ልክ እንደ ትልቅ ሕንፃ መሰረት የድንጋዮች ማለት ነው። ያ ማለት እዚጋ በቀላሉ ሀሳቡ እንድትረዱ ነው። አንድ ቤት ሲሰራ ከመሰረት የሚጀምር አደለ? ስለዚህ መሰረቱ ምን ይሆናል? ትንሽ የድንጋይ ርብርቦች እርስ በርስ የተደራረቡ አደለ? ያንን ቤት የሚሰሩልን። ስለዚህ ልክ እንደዚህ ይሄኛውም እዚጋ የተሰጠን ትልቅ ተተንታኝ ቁጥር ምን አድርገው መጻፍ ነው እንደነዚህ በብቸኛ ትንትን በትንንሽ ቁጥሮች እያባዛን እያባዛን ያንን ትልቅ ቁጥር እንዲሰጠን ማድረግ ማለት ነው። ምሳሌውን በደንብ አሳያችኋለሁ። ስለዚህ ብቸኛ አብዦች ትንትኖች ትልልቅ ቁጥሮችን ወይም ተተንታኝ የሆኑ ቁጥሮችን በብቸኛ ትንንሽ ብቸኛ ቁጥሮች ተባዝተው ያንን ትልቅ ቁጥር እንዲሰጡ አድርጎ መጻፍ ነው ማለት ነው። የትንተና ዘዴዎች ቁጥሩን ለመከፋፈል ለመተንተን ሁለት ቀላል ዘዴዎች አሉ። ስለዚህ ቁጥሮችን በብቸኛ ትንትን ለማስቀመጥ ስንፈልግ ሁለት መንገድ ነው የምንጠቀመው ማለት ነው። ሁለት መንገዶች አሉ። ልብ አድርጉ። ተተንታኝ ቁጥሮችን በብቸኛ ትንትን ለማስቀመጥ ስንፈልግ የምንከተለው ሁለት አይነት መንገዶች አሉ። ሁለቱም ግን ምላሻቸው አንድ ነው፣ ተመሳሳይ ነው ማለት ነው። ስለዚህ ሁለቱን እናያለን። አንደኛው የፋክተር ዘዴ ወይም ፋክተር ትሪ የምንለው ማለት ነው። ስለዚህ ቁጥሮችን በዛፍ መልክ ማስቀመጥ ለብቸኛ ትንትን እያስቀምጥ እያካፈልን እያካፈልን ማስቀመጥ ማለት ነው። እዚህ ምሳሌዎቹን እዚህ ጋር እንመልከት። ለምሳሌ እዚህ ጋር ምን ይለናል? አሁን የፋክተር ዛፍ ዘዴ ወይም ይሄ የአካፋይ ቁጥሮችን በዛፍ በቅርንጫፍ እንደዚህ እያደረግን ስናስቀምጥ ምሳሌውን እናየዋለን። ይሄ መንገድ ምንድን ነው ስንል ቁጥሩን በሁለት አካፋዎች በመክፈል ትንንሾቹ ቁጥሮች ብቸኛ ቁጥር እስኪሆኑ ድረስ መሄድ ማለት ነው። ምን ማለት ነው የሚለውን በምሳሌ እንመልከት። ለምሳሌ እዚህ ጋር ሰላሳ ስድስት ተሰጥቶኛል ሚኒስትሪ ላይ ምን ይላቸዋል፣ ከሚከተሉት ውስጥ የ ሰላሳ ስድስት ብቸኛ ትንተን የሆነው የትኛው ነው ይላችሁና ምርጫ ይሰጣችኋል ማለት ነው ወይም ብቸኛ ትንትኑን ይሰጣችሁና ከሚከተሉት ውስጥ ይህ ብቸኛ ቁጥር የሚሰጠን ቁጥር ማን ነው ብሎ ደግሞ ምላሹን በዚህ መልክ ደግሞ ሊጠይቃችሁ ይችላል ማለት ነው ስለዚህ እናንተ በደንብ መረዳት መቻል አለባችሁ ሁልጊዜም ቁጥሮች ተሰጥተው በብቸኛ ትንትን አስቀምጡ ሲባል ልናደረግ ምንችለው ምንድን ነው የተሰጠንን ቁጥር በትንሹ ብቸኛ ቁጥር ነው የሚጀምረው ሁልጊዜም ስለዚህ ትንሿ ብቸኛ ቁጥር ማናት ብለናል ሁለት የተሰጠኝን ቁጥር ለሁለት የሚካፈል ነው የማይካፈል ነው የሚለውም መለየት አለብኝ ማለት ነው። ለምሳሌ ሰላሳ ስድስት ነው የአንድ ቤቱ ስድስት ስለሆነ ለሁለት ይካፈላል። ስለዚህ ምን አደርጋለሁ? ሰላሳ ስድስትን በሁለት አካፈላለሁ ማለት ነው። ሰላሳ ስድስት ለሁለት ሲካፈል ስንት ይሆናል? አስራ አስራ ስምንት ይሆናል ማለት ነው። ሰላሳ ስድስት በሁለት ሲካፈል አስራ ስምንት ይሆናል። ድጋሚ፣ አሁንም ይሄን አስራ ስምንት ቼክ አደርጋለሁ፣ በሁለት ይካፈላል ወይ? አዎ፣ ስምንት አደለች የአንድ ቤቷ። ስለዚህ አሁንም በሁለት ሲሄድ ስንት ይሆናል? ዘጠኝ ይሆናል አይደል ዘጠኝ ሲባዛ ሁለት አስራ ስምንት ስለሚሆን ማለት ነው ስለዚህ ከዚህ በኋላ ደግሞ አሁንም እችን ዘጠኝን ምን አረጋለሁ ለማካፈል ሞክራለሁ አሁን ዘጠኝ ለሁለት አይካፈልም ስለዚህ ዘጠኝ ለስንት የሚካፈለው ዘጠኝ ለሶስት ነው የሚካፈለው ስንት ጊዜ ደርሳል ሶስት ጊዜ ስለዚህ መቼ ነው የምናቆመው ብቸኛ ቁጥር መጨረሻው ሊካፈል እስከማይችል ድረስ ነው የምንሄደው ስለዚህ እቺ ናት አሁን ያለችን ስለዚህ አሁንም እችን ለስንት ለላካፈል የሚችለው ለሶስት ስንት ጊዜ ደርሳል አንድ ስለዚህ እዚህ ጋር በቃለሁ ማለት ነው። እዚህ ጋር በቃለሁ ቁጥሩ በዚህ እዚህ ጋር በቃል ማለት ነው። ስለዚህ አሁን በብቸኛ ቁጥር በብቸኛ ትንትን ስናስቀምጠው ሰላሳ ስድስትን እንዴት ይሆናል? እዚህ ጋር ያሉትን ቁጥሮች ርቢዎቻቸውን እየቆጠርን ማስቀመጥ ማለት ነው። ለምሳሌ ሁለት ስንቴ ተራባ? አንድ ሁለት። ስለዚህ ቱ ዘ ፓወር ኦፍ ቱ ሲባዛ ማባዛት ነው ብሎኛል አለ። ስለዚህ አሁን ሁለት ርቢዎችን አስቀምጥን። ሶስት ስንቴ ተራብቷል? ሶስት ሁለት ስለዚህ ስሪ ትዋረጋለሁ ማለት ነው። አሁን የሰላሳ ስድስት ብቸኛ ትንትን ሲቀመጥ እንዴት ይሆናል? ሁለት ሁለት ርቢ ሲባዛ ሶስት ሁለት ርቢ አድርጌ አስቀምጣለሁ ማለት ነው። ይሄ ብቸኛ ትንትን በዚህ መልክ ነው የሚገለጸው። በደንብ እነዚህን እየተለማመዳችሁ እየተለማመዳችሁ ስትሄዱ በጣም ግልጽ ይሆንላቸዋል። ቤታችሁ ውስጥ የቁጥር እየወሰዳችሁ ራሳችሁ ለመስራ ሞክሩ። እሺ ሁለተኛው ምሳሌ ደግሞ ምንድን ነው የሚለን አሁን ትንሽ ተለቅ ያለ ቁጥር ሲሆን ደግሞ እንዴት ነው የምንሰራው? አሁን ይሄ ዘዴ ይሄ የፋክተር ዛፍ ዘዴ የምንለው እንደውም ትልልቅ ቁጥሮችን ለመስራት ቀላሉ መንገድ ይሄ ስለሆነ ነው። እዚህ 1080 ብሎኛል አይደል? አሁንም መንገድ አሰራሪ እንዲህ ነው። የአንድ ቤቷ ና ያለው የአንድ ቤቷ ዜሮ ና ስለዚህ በስንት ጀምራለሁ? በትንሿ ብቸኛ ቁጥር ያ ማለት በሁለት ጀምራለሁ ማለት ነው። በሁለት ጀምራለሁ። ስለዚህ ይህንን ልቀይር አሁን በስንት ልጀምር በሁለት በሁለት በሁለት ሲጀምር ስንት ይሆናል አንድ ሺህ ሰማንያ ለሁለት ሲካፈል ስንት ይሆናል አምስት መቶ አርባ ይሆናል ማለት ነው አምስት መቶ አርባ ይሆን ስለዚህ አሁንም እቺ ዜሮ አደለች ለሁለት ይካፈላል ስለዚህ አሁንም ለሁለት ታካፍላሉ አምስት መቶ አርባ ለሁለት ሲካፈል ስንት ይሆናል ሁለት መቶ ሰባ ይሆናል ማለት ሁለት ሰባ ይሆናል ስለዚህ አሁንም እቺ መጨረሻዋ ዜሮ አይደል ስለዚህ አሁንም ለስንት ይካፈላል ለሁለት ይካፈላል ሁለት ሰባ ለሁለት ሲካፈል ስንት ይሆናል? መቶ ሰላሳ አምስት ሆነ ማለት ነው። አሁን እቺ መጨረሻዋ ስንት ናት? አምስት። ስለዚህስ አይሄድም ማለት ነው። ስለዚህ በስንት አካፍላለሁ? በሶስት በሶስት አካፍላለሁ። ለሶስት ሳካፍል ስንት ጊዜ ይደርሳል? አርባ አምስት ጊዜ ይደርሳል። አርባ አምስት አሁን በስንት ይሄዳል በሶስት ይሄዳል ማለት ነው። ይሄ የማካፈል ግን ከዚህ በፊት አይተናል። ይሄ ቁጥር ለሶስት ይካፈላል አይካፈልም የሚለውን በምናወቅን መደመር አ አንድ ሲደመር ሶስት አራት፣ አራት ሲደመር አምስት ዘጠኝ፣ ዘጠኝ ለሶስት ስለሚካፈል ይሄ ቁጥር ይካፈላል። እዚህ ጋም አራት ሲደመር አምስት ዘጠኝ፣ ስለዚህ ይካፈላል። አሁን አርባ አምስት ለሶስት ስናካፈል ስንት ጊዜ ይደርሳል? አስራ አምስት ጊዜ ይደርሳል ማለት ነው። አስራ አምስት አሁንም አንድ ሲደመር አምስት ስድስት፣ ስድስት ለሶስት ይካፈላል። ስለዚህ አሁንም በሶስት ይሄዳሉ። ስንት ይሆናል? አምስት። አሁን ይሄ ሊሆን የሚችለው በአምስት ብቻ ይሆናል ማለት፣ በአምስት ሲሄድ አንድ ስለዚህ፣ አንድ መጥቶልኝ እዚህ ጋር ቆማለሁ ማለት። ስለዚህ የ የአስር ማነው የአንድ ሺህ ሰማንያ ብቸኛ ትንትኑ ሲቀመጥ እንዴት ይሆናል? አንድ ሁለት ሶስት። አሁን ሁለት ስንቴ ተራብታለች? ሶስቴ። ስለዚህ ቱ ዘፓወር ኦፍ ስሪ ያደርጋለሁ። ሁለት በሶስት ርቢ ያስቀምጠዋለሁ፣ ሲባዛላለሁ። እዚህ ጋር ከእንደገናስ ሶስት አንድ ሁለት ሶስት። ሶስትም ስንቴ ተቀምጧል? ሶስቴ ስለዚህ ሶስት ስንቴ ሶስቴ። ምን ቀረች? እቺ አምስት አለች። ስለዚህ ሲባዛ አምስት። አያችሁ አሁን ጥያቄው ይሄውንና ምርጫዎቹ ላይ እነዚህ ሊሰጣችሁ ይችላል ማለት፣ እቺን ሁለት ያደርጋታል ወይ አራት ያደርጋታል። ስለዚህ እናንተ በትክክል በዚህ መልክ ከሰራችሁ በኋላ ስታስቀምጡን እንደዚህ አድርጎ ማስቀመጥ ማለት ነው። እቺን ይጨምራት አሁን በብቸኛ ትንትን አስቀምጡ ነው የተባል ነው፣ በዛ መንገድ ተጠቅመ። ስለዚህ ይህንን ስንሰራ 2490 ነው። እዚህ የአንድ ቤቷ ዜሮ ናት። ስለዚህ ይህንን ስንሰራ ምን አደርጋለሁ? በትንሹ ብቸኛ ቁጥር ጀምራሉ። በሁለት ለሁለት ሳካፈል ስንት ሆናል? አንድ ሺ ሁለት መቶ አርባ አምስት ሆነ ማለት ነው አንድ ሺ ሁለት መቶ አርባ አምስት አሁን አንድ ሺ ሁለት መቶ አርባ አምስት እዚች ጋ የአንድ ቤዛ ስንት ናት? አምስት አይደል? ስለዚህ ለሁለት አይካፈልም። ስለዚህ በስንት ነው የሚሄደው? ለሶስት ይካፈላሉ የሚለውን ቼክ ላርግ። አንድ ሲደመር ሁለት ሶስት፣ ሶስት ሲደመር አራት ሰባት፣ ሰባት ሲደመር አምስት አስራ ሁለት አስራ ሁለት ለሶስት ይካፈላል። ስለዚህ ይሄ ቁጥር ለሶስት ይካፈላል ማለት ነው። ስለዚህ በሶስት ሄዳለሁ። በሶስት ሄድ ስንት ይሆናል አራት መቶ አስራ አምስት ይሆናል ማለት ነው አሁንም በሶስት ይሄዳሉ የሚለውን ቼክ አደርጋለሁ አራት ሲደመር አንድ አምስት አምስት ሲደመር አምስት አስር አስር ለሶስት አይካፈልም ስለዚህ ለአምስት መጨረሻ አምስት ስለሆነ ግዴታ ለአምስት ይካፈላል በአምስት ይሄዳል ማለት አራት አስራ አምስት ለአምስት ሲካፈል ስንት ይሆናል ሰማንያ ሶስት ጊዜ ይደርሳል ማለት ነው ሰማንያ ሶስት ጊዜ አሁን ከማንያ ሶስት ይሄ ምንድን ነው ማለት ነው ብቸኛ ቁጥር ነው ብቸኛ ቁጥር ነው ራሱ። ስለዚህ ብቸኛ ቁጥሮች ደግሞ ሊካፈሉ የሚችሉት ለራሳቸው ነው አይደል? ሰማንያ ሶሪ ለራሳቸው ስለሆነ ለስንት ነው ይሄ የሚካፈለው? ሰማንያ ሶስት ምንም ቁጥር ተባዝቶ ሰማንያ ሶስት የሚሰጠኝ የለም ወይም ሰማንያ ሶስት እኩል ቦታ ሊከፈል የሚችል ቁጥር የለም። ስለዚህ ሰማንያ ሶስት ብቸኛ ቁጥር እስኪሆን ድረስ ሂዷል። አለንም ብቸኛ ቁጥር እስኪሆን ስለዚህ ይሄ ብቸኛ ቁጥር ማለት ስለዚህ ለሰማንያ ሶስት ነው የሚለው ሰማንያ ሶስት ለሰማንያ ሶስት ጊዜ አንድ ጊዜ ይሆናል ማለት ነው። እዚህ እዚህ ላይ ያበቃሉ። አሁን የሁለት ሺ አራት መቶ ዘጠና ብቸኛ ትንትን ማን ነው ስንባል የመጀመሪያው ሁለት አለች እዚች ጋ ሪቤላቸውም ቀጥሎ ሶስት አለች ሲባዛ ቀጥሎ አምስት አለች ሲባዛ ቀጥሎ ሰማንያ ሶስት አያችሁ እዚህ የሁለት ሺ አራት መቶ ዘጠና ብቸኛ ትንትኑ ሁለት ሲባዛ ሶስት ሲባዛ አምስት ሲባዛ ሰማንያ ሶስት ይሆናል መንገድ ነው። ስለዚህ ቁጥሮችን በዚህ መልክ ማስቀመጥ እንችላለን። አንደኛው መንገድ ይሄ ነው ማለት ነው። ሁለተኛውም የመጨረሻው ቀጥተኛ ማካፈል ዘዴ ነው የምንጠቀመው። ቀጥተኛ የማካፈል ዘዴ ይሄም ከመጀመሪያው ጋር ይሄን ያህል የተለየ ልዩነት የለውም። እነዚህን በዚህ መልክም ስሰራ ግዴታ በምንድን ነው የምናስቀምጠው? በብቸኛ ትንትን እያስቀመጥኩ ይሄድ ነው። ያ ማለት ግን ቁጥሩን መጀምረው ቁጥሩን በትንሹ ብቸኛ ቁጥር ነው እንጀምራለን። መከፋፈል ጀምሩ ይላል። ስለዚህ ውጤቱ ወይም ኢኩዌሽንቱ ልክ የሆነ ቁጥር በሁለት ካካፈልኩት በኋላ ተካፍሎ የመጣልኝ የመጣልኝ ቁጥር ድጋሚ አሁንም እንደሱ እያረግኩ መሄድ ማለት ነው። ስለዚህ ውጤቱ ኢኩዌሽን እንደገና መክፈል ካልቻለ ለሁለት መክፈል ካልተቻለ ማለት ነው። ወደሚቀጥለው ትንሹ ብቸኛ ቁጥር 3 ይሄዱ። በ3 ማይካፈል ከሆነ በ5 በ5 ካልሆነ በ7 ልክ የመጀመሪያው አይነት አሰራር ነው። ስለዚህ በዚህ የማካፈል ዘዴ ተጠቅመን በምንሰራበት ሰዓት ላይ አሰራሩ ምን ይሆናል? በቃ ይህንን ከዚህ በፊት በምናውቀው የማካፈል ዘዴ መስራት ነው። እዚህ ይህንን እንደዚህ ካስቀመጥኩ ምን እያረኩ ይሄን ነው። ስልሳን ለሁለት እንደማለት ነው። ስልሳን በሁለትን ጀምር። አሁን እቺ የአንድ ቤቷ ዜሮ አደለች። የአንድ ቤቷ ዜሮ ስለሆነች ለሁለት ትካፈላለች። ስለዚህ ስልሳ ሲካፈል ለስንት ለሁለት እላለሁ ማለት ነው። ስልሳ ሲካፈል ለሁለት ስንት ጊዜ? ሰላሳ ጊዜ ይደርሳል። አሁን እቺን ሰላሳ አሁንም ቼክ አደርጋለሁ በሁለት ይካፈላሉ የአንድ ቤቷ ዜሮ ስለሆነች ይካፈላል። ስለዚህ ሰላሳ ሲካፈል ለሁለት ስንት ጊዜ ይደርሳል? አስራ አምስት ጊዜ ይደርሳል ማለት ነው። አስራ አምስት አሁን እቼ አምስት ስለሆነች ለሁለት አይካፈልም። ስለዚህ ይሄ ሊካፈል የሚችለው ለስንት ነው? ለሶስት። ስለዚህ አስራ አምስት በሶስትን ጊዜ ይደርሳል? አምስት ጊዜ ይደርሳል ማለት ነው። ስለዚህ አምስት ለስንት የሚካፈለው ለአምስት። አምስት ለአምስት ሲካፈል ስንት ጊዜ ይደርሳል? አንድ ጊዜ። እዚህ ጋር ቆማለሁ ማለት ነው። አሁን ምላሹ ምን ይሆናል? ሁለት ስንቴ አለው? ይኸው ሁለት ሁለት ሶስት አምስት፣ እነዚህ ናቸው እነዚህ ናቸው ብቸኛ ትንትኖች ማለት ነው። ስለዚህ ሁለት ስንቴ ነው የተራባው? ሁለቴ። ስለዚህ ቱ ቱ ታይምስ ሁለት ሁለት ርቢ ሲባዛ እዚጋ ማን አለኝ? ሶስት አለኝ ሲባዛ እዚህ ማን አለኝ? አምስት አለኝ ማለት ነው። ይሄ የስልሳ ብቸኛ ትንትኑ በዚህ መልክ ስናስቀምጥ ይሄ ይሆናል ማለት ነው። ይሄ በዛኛው መንገድም ብንሰራ ይሄ ነው የምላሹ ማለት ያ ማለት ምን ማለት ነው? ስልሳ አለኝ። በትሪ በዛ በዛፉ መንገድ ብንበት ሰራ ማለት ስለዚህ ለሁለት ስንት ይሆናል ሰላሳ አሁንም ለሁለት አስራ አምስት ለሶስት አምስት ለአምስት አንድ። አያችሁ ተመሳሳይ መንገድ ነው ተመሳሳይ መንገድ ነው የምንከተለው። ስለዚህ ሁለት ሁለት ርቢ ሲባዛ ሶስት ሲባዛ አምስት። እሺ የመጨረሻው እችንን ስራና መቶ ሀያ ስምንትም ማለት ነው በዚህ በዲቪዥን ሜተድ ወይም በየቀጥታ የማካፈል ዘዴ ተጠቅመም ማለት ነው ስለዚህ 128 አለኝ እዚህ ጋር 128 ምን አረጋለሁ? በሁለት ጀምራል ምክንያቱም የአንድ ቤቷ ስምንት ናት፣ ለሁለት ይካፈላል። 128 ለሁለት ሲካፈል ስንት ጊዜ ይደርሳል? 128 ስልሳ አራት ጊዜ ይደርሳል ማለት ነው አይደል? 128 ለሁለት ሲካፈል ስልሳ አራት ጊዜ ይደርሳል። የአንድ ቤቷ አራት ናት፣ አሁንም ለሁለት ይካፈላል። ስልሳ አራት ለሁለት ሲካፈል ስንት ጊዜ? ሰላሳ ሁለት ጊዜ። አሁንም የአንድ ቤቷ ሁለት ናት፣ ስለዚህ ለሁለት ይካፈላል። ሰላሳ ሁለት ለሁለት አስራ ስድስት አሁንም የአንድ ቤቷ ስድስት ናት። ስለዚህ ይሄ ለሁለት ይካፈላል። አረል አስራ ስድስት ለሁለት ስምንት ስምንት ለሁለት ይካፈላል። አረለ ስን ጊዜ አራት ሆነች ማለት። አራት ለሁለት አይካፈልም፣ ይካፈላል ስን ጊዜ ሁለት ጊዜ። ከዛ ሁለት ለሁለት ሲካፈል ስንት ይሆናል? አንድ ትመጣለች። ሶሪ እዚች ጋ ቦታ ስላልበቃች። ስለዚህ አሁን ርቢዎቼ ስንት ናቸው ስል አንድ ሁለት ሶስት አራት አምስት ስድስት ሰባት አለማት። ስለዚህ የመቶ ሀያ ስምንት የመቶ ሀያ ስምንት በቀጥተኛ የማካፈል ዘዴን ተጠቅመን ብቸኛ ትንትኑን አስቀምጡ ስንባል ቱ ዘ ፓወር ኦፍ ሰበን ይሆናል ማለት ነው። ሁለት በሰባት ርቢ ይሆናል መቶ ሀያ ስምንት ማለት ነው። እነዚህን ቁጥሮች ባባዛም መቶ ሀያ ስምንት ይሰጠኛል። ይሄ እንግዲህ ብቸኛና ተተንታኝ ቁጥሮችን ካየን በኋላ በፕራይም ፋክቶራይዜሽን ወይም በብቸኛ